ከሁለት ወር በፊት ነው የተደረገልኝ። ፀጉሬ ፈንገስ ታብኤ ለብዙ ከአምስት ዓመት በላይ ይሆናን ና ከዛ ሐሙስ ቀን እዚህ መጣሁ። በሰልፍ ነበር የመጣ ነው እና ብሎ ተናገረ እና ከዛ በኋላ የጠፋ እየጠፋ አሁን

የሆነ የተፈራቀቅስ ነው እዛ ይሄ ነገር በኢየሱስ ክርስቶስ